ክሬምሊን ከሦስት ዓመታት በላይ በዩክሬን ምድር እያካሄደ ያለውን ወታደራዊ ዘመቻ በመጠኑም ለመግታት ለመጀመሪያ ጊዜ የተገደበ የተኩስ አቁም ስምምነትን ተቀብሏል። የሩሲያው መሪ ቭላዲሚር ፑቲን ከዶናልድ ትራምፕ ጋር በስልክ ባደረጉት ውይይት በኪየቭ የሚገኙ የኃይል መሠረተ ልማቶች ላይ የሚፈጸሙ ጥቃቶችን ከማቆም በቀር አፋጣኝ የተኩስ አቁም ስምምነትን ግን ውድቅ አድርገዋል። ፑቲን የስልክ ጥሪውን ከመቀበላቸው አስቀድሞ ትራምፕን ለአንድ ሰዓት ያህል በመስመር ላይ ማስጠበቃቸውም የፕሬዚዳንቱን ፊት በንዴት እንደ ቲማቲም ቀላ ክስተት ነበር ተብሏል። ከመድረኩ ፊት ለፊት ግንኙነታቸው የሻከረ አይንና ናጫ የሚመስሉት ፑቲንና ትራምፕ ከመጋረጃው ጀርባ መልካም የሚባል ግንኙነት እንዳላቸው ይነገራል። ትራምፕ ከተቀሩት የዩናይትድ ስቴትስ ፕሬዚዳንቶች በተለየ መልኩ በዚህ ለሩሲያ ባላቸው ቀና ያመለካከት በፌዴራል የምርመራ ቢሮ ወይም ኤፍቢአይ የምርመራ መዝገብ ሳይቀር እንዲከፈትባቸው አስገድዷል። የቢሮው የቀድሞ ዳይሬክተር አንድሪው ማካቢ ከፎሬን ፖሊሲ ጋር በነበራቸው የስልክ ቃለ መጠይቅ እንደ አውሮፓውያን አቆጣጠር ከ2016 አጋማሽ ጀምሮ ምርመራ መከፈቱን ገልጸው ትራምፕ ከፑቲን ጋር ባላቸው ግንኙነት የሞስኮ ተላላኪ ናቸው የሚሉ ስጋቶችን የሚያጠናክሩና ከባድ ጥርጣሬን የሚያጭሩ ጥያቄዎችና መረጃዎች እንደነበሯቸው አስረድተዋል። ነገር ግን ይላሉ፣ የቀድሞ ዳይሬክተሩ፣ ነገር ግን ለየትኞቹም ጥያቄዎች ምላሽ አልተገኘም በማለት ምርመራዎቹ ያለ ተጨባጭ ውጤት መጠናቀቃቸውን ያስታውሳሉ። ትራምፕ ከፑቲን ባሻገር ከጠንካራ የቀድሞ የሶቪየት ሕብረትና የሩሲያ ቢዝነስ ተቋማት ጋር ያላቸው ለአስርተ ዓመታት የቆየ ድብቅ ግንኙነትም ከጠረጣሪው ጀርባ የሚነሳ አንዱ ማሳጊያ ነው ይላል የፎሬን ፖሊሲ አተታ። አንዳንዶቹ ተቋማት ለኪሳራ የተጋለጡ የትራምፕ ቢዝነሶችን መታደጋቸውም በፌዴራል ምርመራ ቢሮና በዲሞክራቶች ምርማሪ አይን ውስጥ እንዲገቡ ያስገደደ አጠራጣሪ ክስተት ነበር። ምናልባትም በትራምፕ ላይ ጠንካራና ጥልቅ ምርመራ ለመደረጉ ከሩሲያና መሪዋ ፑቲን ጋር ካላቸው መልካም ግንኙነት ጀርባ ያለውን እውነታ ፍንትጉ አድርጎ እንዲያወጣው አድርጓል ይላሉ አንድሪውም። ያም ሆነ ይህ ጥርጣሬውና ትችቶቹ አሁንም እያነጋገሩ ቢቀጥሉም ትራምፕና ፑቲን ግንኙነታቸውን ከመቼውም ጊዜ በላይ አጠናክረው ታይዘውታል። በትላንትናው እለትም እጅግ ሲጠበቅ የነበረው የሁለቱ መሪዎች የስልክ ውይይትም ግንኙነታቸውን ይበልጥ ከማጎልበት ባሻገር የዩክሬን ጦርነትን በተኩስ አቁም ለመቋጨትና ከቀዝቃዛው ጦርነት በኋላ ሊፈነዳ የተቃረበውን የሞስኮና ዋሽንግተን ፍጥጫ የሚያረግብ ነው በሚል በተስፋ ሲጠበቅ ቆይቷል። ለደቂቃዎች ያህል ከቆየው የመሪዎቹ ወግ በኋላ ዋሽንግተንና ሞስኮ ወደ ሰላም የሚደረገው ሂደት በኃይልና በመሠረተ ልማት ተኩስ አቁም እንዲጀመር ተስማምተዋል ሲል ዋይት ሀውስ በመግለጫው አረጋግጧል። ሩሲያ ጦርነቱን ከጀመረች በጊዜ አንስቶ በተደጋጋሚ በዩክሬን የህል መሠረተ ልማቶች ላይ ከባድ ድብደባ እየፈጸመች ትገኛለች። በዚህም ከግማሽ በላይ የሚሆኑና በተለያዩ ከተሞች የሚገኙ ግዙፍ መሰረተ ልማቶችን በመውደም ከጥቅም ውጭ እንዲሆኑ አድርጋለች። በሚሊዮኖች የሚቆጠሩ ዩክሬናውያንም በጨለማና አስቸጋሪ ቆፈን ውስጥ እንዲቀመጡ ፈርዳባቸዋለች። እንደ ኪየቭ መገናኛ ብዙሃን ተቋማት መረጃ በገንዘብ ሲለካም ከ60 ቢሊዮን ዶላር በላይ ውድመት ደርሷል። በዚህ ምክንያትም ፑቲን የሩሲያ ጦር በኬቭ የኃይል መሠረተ ልማቶች ላይ ያነጣጠሩ ክንደብርቱ ጥቃቶቹን ለ30 ቀናት ያህል እንደሚገታ መግለጻቸው ትልቅ እፎይታን የሚሰጥ ነው ተብሎ ተወድሷል። ይሁንና እቅዱ የሚሳካው የዩክሬን ጦር በተመሳሳይ መልኩ ጥቃቱን ሲያቆም መሆኑን ያተተው የኒውዮርክ ታይም ዝርዝር ዘገባ በኃይል መሠረተ ልማቶች ላይ ያነጣጠሩ ጥቃቶች በሁለቱም ወገኖች መቆማቸው ኬቭን ብቻ ሳይሆን ሞስኮን ተጠቃሚ የሚያደርግ ነው ብሏል። አስረጃ አድርጎ የጠቀሰው ምክንያት ደግሞ ኬቭ የሩሲያን ድንበር በማቋረጥ በነዳጅና ጋዝ ማስተላለፍ ዘርፎች ላይ የምታደርሳቸው የተጠናከሩ ጥቃቶች ሞስኮ ከነዳ ሽጋጭ በምታገኘው ገቢ ላይ ፈርጣማ ጡጫ በማሳረፍ ነው ይላል። ይሁን እንጂ ሞስኮ በኃይል መሠረተ ልማቶች ላይ የሚፈጸሙ ጥቃቶችን ከማቆም ውጭ አፋጣኝና ሙሉ በሙሉ የተኩስ አቁም ለማድረግ አለመሻቷ ጦርነቱ በቀላሉ በአጭር ጊዜ የሚጠናቀቅ ስላለመሆኑ ትልቅ ማሳያ ሆኗል። ፑቲን ከትራምፕ ጋር ባደረጉት የስልክ ውይይትም የዩክሬን ባለሥልጣናት በሳውዲ አረቢያ ከትራምፕ ጋር የተስማሙበትን ለሰላሳ ቀናት የተሟላ የተኩስ አቁም ስምምነትን ለመቀበል ጊዜው ገና መሆኑን አስረግጠው ተናግረዋል ይላል የኒውዮርክ ታይምስ አተታም። ክሬምሊን በዩክሬን ያለውን ግጭት በሰላማዊ መንገድ እንዲፈታ ለኪየቭ የሚደረገው የውጭ ወታደራዊና የመረጃ ድጋፍ ሙሉ በሙሉ መቆሙ ቁልፍ ቅድመ ሁኔታ ነው ማለቱም ተሰምተዋል። በጦርነቱ ዩክሬንን በገንዘብ ሲደግፉና የጦር መሳሪያ በገፍ ሲያሳጥቁ የነበሩት ዋሽንግተንና ምዕራባውያን አጋሮቿ እጃቸውን እንዲሰበስቡና የወታደራዊ ድጋፋቸውን በአስቸኳይ እንዲያቆሙ የሚለውም ለተኩስ አቁሙ ዋነኛ ቅድመ ሁኔታ ከሆኑ ጉዳዮች መካከል መሆኑንም ፑቲን በጽኑ አረጋግጠዋል። በ2022 ጦርነቱ ከተቀሰቀሰበት ጊዜ አንስቶ ዋሽንግተን ብቻ በተናጠል ለኬቭ የ123 ቢሊዮን ዶላር አጠቃላይ ድጋፍ ያደረገ ሲሆን ከዚህም ውስጥ 56 በመቶ ወይም 69 ቢሊዮን ዶላር ያህሉ ወታደራዊ ድጋፍ መሆኑን በጀርመን ተቀማጭነቱን ያደረገውና የጦርነቱን ሂደቶች በጥናት ያስደገፈ መረጃዎችን የሚያወጣው የኬል የዓለም ኢኮኖሚ ተቋም መረጃን ዋቢ አድርጎ ሲኤንኤን መዘገቡ ይታወቃል። ታዲያ እንደ ፑቲን ቅድመ ሁኔታ መሰረት የምዕራቢያን የጦር መሳሪያ ድጋፍ መቆም ጦርነቱን ለመቋጨት ትልቅ ምዕራፍ መሆኑ ሳይታለም የተፈታ ነው። ይህንና ሌሎች ተጨማሪ ወሳኝ ቅድመ ሁኔታዎችን እየተመለከቱ ቀጣይ ውይይቶችን ለማካሄድም በመካከለኛው ምስራቅ አዲስ ንግግር በአፋጣኝ ይጀምራል ሲል ዋይት ሀውስ ከፑቲንና ትራምፕ ውይይት በኋላ ባወጣው መግለጫ አስታውቋል። በጥቁር ባህር ላይ የሚደረጉ የባህር ላይ ውጊያዎችን ለማቆምም ተጨማሪ ቴክኒካዊ ዝርዝር ጉዳዮች በመካከለኛው ምስራቅ ውይይት ይመከርባቸዋል ተብሎ እንደሚጠበቅም የዩናይትድ ስቴትሱ የፖለቲካ ጋዜጣ ፖለቲኮ በዘገባው አስፍሯል። ከዚህ ባለፈ ከሦስት ዓመታት በላይ በአስከፊ ሁኔታ በዘለቀው ጦርነት ከሞት ተርፎ የተማረኩ የጦር እስረኞችን መለዋወጥ የተመለከተው ጉዳይም የውይይቱ ሌላኛው አጀንዳ ነበር። ኪየቭ እና ሞስኮ ከእያንዳንዳቸው ወገን 175 የጦር እስረኞችን ለመለዋወጥ ከስምምነት መድረሳቸውን የእንግሊዙ ተነባቢ ጋዜጣ ሚረር አስነብቧል። ፕሬዚዳንት ፑቲን የስልክ ጥሩን ከመቀበላቸው አስቀድሞ ዶናልድ ትራምፕን ለአንድ ሰዓት ያህል በመስመር ላይ ማስጠበቃቸውም ከውይይቱ ውጤቶች እኩል አነጋጋሪ የነበረ ክስተት ሆኗል። ፑቲን ከዚህ ቀደምም ከዓለም መሪዎችና ታላላቅ ተጽዕኖ ፈጣሪ ግለሰቦች ጋር በነበራቸው ግንኙነት በማራፈድና መሪዎችን በማስጠበቅ የሚታወቁ ሲሆን በትላንቱ የስልክ ውይይትም ትራምፕን ለአንድ ሰዓት ያህል ማስጠበቃቸውም ክብረ ነክ ድርጊት ነበር በማለት ብዙዎች ድርጊቱን እየተቹት መሆኑን ሚረር ጋዜጣ አስነብቧል። ነገር ግን ፑቲን በተመሳሳይ ሰዓት ከሩሲያ የኢንዱስትሪ ሥራ ፈጣሪዎች ማህበር ጋር ውይይት ስለነበራቸውን ያረፈዱት ያለው የሩሲያዊ ዜና ተቋም ታስ ፑቲንን ከወቀሳ ተከላክሏቸዋል። ፕሬዚዳንት ቭላዲሚር ፑቲን በተለይም ከተቀናቃኞቻቸው የምዕራቢያ መሪዎችና ታዋቂ ሰዎች ጋር በሚያካሂዱት የተለያዩ ስብሰባዎችና የአንድ ለአንድ ግንኙነቶች ወቅት ከተያዘ የቀጠሮ ሰዓት አርፍዶ መገኘት ልምድ እንዳላቸው ይነገራል። ነገር ግን ለሀገር ውስጥ ሚዲያዎች መግለጫ በሚሰጡበት ወቅት በቃለ መጠይቆችና ሀገራዊ ጉባኤዎች ላይ ሰዓታቸውን አክብረው መገኘታቸው ደግሞ ጉዳዩ በዘፈቀደና በገጠመኝ እየተከናወነ ላለመሆኑ ማሳያ ነው የሚሉም አልጠፉም። ለብነትም በፈረንጆቹ አቆጣጠር በ2014 ከቀድማዊ የጀርመኗ ቻንስለር አንጌላ መርክል ጋር በነበራቸው ዲፕሎማሲያዊ ውይይት ወቅት ከአራት ሰዓታት በላይ ከተባለው ሰዓት በላይ በማርፈድ አስጠብቋቸዋል። እንግሊዙ ኢንዲፔንደንት ጋዜጣ እንዳስነበበው የፑቲን የዚህ ድርጊት ሰለባ አንጌላ መርክል ብቻ አይደሉም ይላል። በ2012 የወቅቱን የዩክሬን ፕሬዚደንት ቪክቶር ያኒኮቪችን በተመሳሳይ ለአራት ሰዓታት በ2009 የዩክሬኑ ጠቅላይ ሚኒስትር ዩሊያ ቲሞሼንኮን በ2013 የቤላሩስን ፕሬዚደንት አሌክዛንደር ሉካሼንኮን እንዲሁም በ2016 የጃፓኑ ጠቅላይ ሚኒስትርና በ2022 የተገደሉትን ሺንዞ አቤን ለሶስት ሰዓታት ያህል በማርፈድ ማስጠበቃቸውም ይነገርላቸዋል። ንግሥት ኤልሳቤጥ ሁለተኛ፣ የሕንዱ ፕሬዚደንት ናሬንድራ ሞዲ ፖፕ ፍራንሲስ የቀድሞ የአሜሪካ ፕሬዝደንት ባራክ ኦባማም የፑቲን የማርፈድ ሰለባ ከሆኑ ታላላቅ መሪዎች መካከል ይገኙበታል። ፑቲን ይህን የሚያደርጉት እጅግ የተጣበበ የሥራ መርሃ ግብር ስላላቸው ይላሉ ደጋፊዎቻቸው። በፑቲን ዘግይቶ መምጣት ሳቢያ ሰዓታትንና ደቂቃዎችን የተነጠቁ እነዚህ መሪዎችም በተመሳሳይ የተጨናነቀ የሥራ ጊዜያቸውን አጣበው እንደሚገኙ የሚያነሱ ሐሳቡን ውድቅ የሚያደርጉ ሰዎች ደግሞ ፑቲን አርፍደው የሚገኙት የሥነ ልቦና የበላይነት ለመውሰድ ነው ሲሉ መላምቶችን ያስቀምጣሉ። ከእነዚህ ጠቃሚ ውጌቶች በፊት መረጃዎችን በድጋሚ ማጤንና እውነትነታቸውን የመመርመር ልምድ ስላላቸው ነው የሚዘገዩት የሚሉ ምክንያቶችም በተመሳሳይ መልኩ ይቀርባሉ።